ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ብዛ። በኦሮሚያ ክልል አንድ ባስ ሙሉ ተሳፋሪ ታገተ። ይህ የትላንት ነው አይደለም። ዛሬ ደግሞ ሌላ ነው። የሰቲት ሁመራ ዞን አስተዳዳሪ የራሳችንም አንሰጥም የሰውንም አንፈልግም ብለን ነው ተከዜ ዘብን ያቋቋም ነው ብለዋል። ይህንን ያሉት ደግሞ የጸጥታ ኃይሉን ባስመረቁበት መርሃ ግብር ላይ ነው። ሁሉንም ይዘናል። ኦሮሚያ ክልል አንድ ባስ ሙሉ ተሳፋሪ ታገተ። ይህ ከዚህ በፊት ወይም ትላንት የሆነ አይደለም። ዛሬ ደግሞ ሌላ ነው። በተመሳሳይ ቁጥር በሌላ ባስ አገዛዙ እገታ፣ ኑሮ ውድነት፣ ሙሰኝነት አያስፈራውም። ብልጽግናን የሚያስፈራው ፖለቲካ ነው። ይህ ደግሞ የዜጎች ስቃይና ሰቆቃ እንጂ ፖለቲካ አይደለም። በዚህ ወር ብቻ የዛሬውን መጋቢት 27 2017 ጠዋት የታገቱትን ጨምሮ በተመሳሳይ ቦታ በቁጥር ከ180 በላይ የታገቱ ሲሆን ከታገቱት መሀከልም መክፈል ያልቻሉና በዘራፊዎች የሚደረገውን የእግር ጉዞ ያልቻሉ ታጋቾቹ ለሞት ሲዳረጉ አብዛኛውም በሚባል ደረጃ ደግሞ እስከ 1.5 ሚሊዮን ብር እየከፈሉ ሲሆን ከፍለው እየተለቀቁ ያሉት ደግሞ እድለኞች ብቻ ናቸው። አገዛዙ ስለ ብርቱካን መደፈር የተሰራን ዶክመንታሪ ፊልም ሀሰተኛ ነው ብሎ ቢያጣጥለውም፣ በእንደዚህ መልኩ እየታገቱ ያሉ ሴቶች የሚያጋጥማቸውን ጾታዊ ትንኮሳ የሚያውቁት ተበዳዮች ሁነው እያሉ የጠቅላይ ሚኒስትሩ ሹመኛ ዲያቆን ዳንኤል ክብረት ግን ለአንድ ቀን አይደለም እሱ ቤተሰቦች እንኳን ታግተው ህመሙን የማያውቀው ጦርነት አልሳካላቸው ሲል በብርቱካን ፖለቲካ መጡ ሲሉ ማጣጣላቸውም የሚዘነጋ አይደለም ምክንያቱም አጋቹ ዘራፊ ነው የሚሰራው ለገንዘብ ነው እና በታጋች ሴቶች ላይ ጾታዊ ትንከሳ አያደርጉም ተብሎ አይታሰብም ከዚህም ለፍ ሲል መቼም ጮፍ ጎዝጉዞ አይቀበላቸውም የአራት ኪሎ መንግስት ካጋቾች ላይ የስራ ግብርና ቫት የሚሰበስብ አሊያም ለመንግስት ልዩ ጥቅም ያለውም ያስመስለዋል። የዜጎችን መታገት በሚዲያ እንኳን ሽፋን መስጠት አይፈልግም። ከዚህ በፊት ሰዎች ታገቱ ሲባል መፍትሄ ባያመጣም ወይ አስለቀቅ ያለው ይላል፣ አሊያም ውሸት ነው ብሎ ሲያጣጥለው ነበር። አሁን ግን ለመደው አሊያም ሰለቸው መሰል ትኩረትም አይሰጠውም። ይህ በኦሮሚያ ክልል ጎሃጽዮን፣ ፍቼ፣ ሰላሌ የተጀመረው የተናጠል እገታ ዛሬ ላይ በደርዘን ደርሷል። በአንድ የትራንስፖርት መኪና በመቶ ሚሊዮኖች ከታገቱ ታጋቾችም ይሰበሰባል። ይህ ገንዘብ የሚሰበሰበው ደግሞ መንግስት አስተዳድራለሁ በሚለው ባንክ የሚ ሰበሰብ ሲሆን የሽመልስ አብዲሳ መንግስት ግን ለውጥን መታገትና መሞት መዘረፍ ኑሮ ውድነት አድርገውት በትግል ያመጣ ነው ለውጥ እንደገና እንዳናጣው እያሉ በመድረክ አፍረት አልባ ሲናገሩ አላዋቂነታቸውን ያስቆጥራል በግፍ እየተሰበሰበ ያለው ገንዘብ ግን መጨረሻው የኦሮሚያ ክልል የምንሻ ትጥቅ ማስታጠቂያ ሲሆን የኦሮሚያ ክልል መንግስት ከፊልድ ማርሻሉ በተፈቀደላቸው ፍቃድ መሰረትም የሶስት ነጥብ አምስት ቢሊዮን ብር የጦር መሳሪያ ሊገዛ መሆኑም ተሰምቷል። ይህም ሌላ መነጋገሪያ ዜና ነው። ብዙዎች በሀገር ደረጃ በኑሮ ውድነት እየተራቡ ነው። በድርቅ እየተቸገሩ ነው። ይህ በአለበት ሁኔታ ነው ወንድም በወንድሙ ላይ ለማዝመት የአንድ ክልል መንሻ ቢሮ የሶስት ነጥብ አምስት ቢሊዮን ብር የመሳሪያ ግዢ የፈጸመው። የሰቲት ሁመራ ዞን አስተዳዳሪ የራሳችንም አንሰጥም የሰውንም አንፈልግም ያሉት ደግሞ የዞኑን የጸጥታ ኃይል ባስመረቁበት መርሃ ግብር ላይ ነው። አቶ አሸተ ደምለው በዞናቸው የወልቃይት ዘብ የሚል መጠሪያ የሰጡትን የጸጥታ ኃይል ባለፉት ወራቶች በተለያዩ ዞኖች እያስመረቀ ሲሆን በዚህ ሶስት ቀን ውስጥ ደግሞ ሁለቱ ዙር በሁለት ወረዳዎች ምንሻዎችንም አስመርቋለኝ። ዛሬ በምርቃት መርሃ ግብሩ ላይ የተገኙት አስተዳዳሪው በማይካድራ ወረዳ በተደ ያደረገው የራሱን የዞን የጸጥታ ኃይል በወረዳው እያስመረቀ ነው። አሸተደምለው በንግግራቸው የአማራ ህዝብ ለማንነቱ ሲል አያሌ ዋጋዎችን ከፍሏል። ዛሬ ላይ የበጌ ምድር ወልቃይት አማራ ህዝብ በራሱ ልጆች እየተስተዳደረ ነው፣ የትግሉን ፍሬ ይዞ ለልማት እየተዋጋ ነው ብለው አለኝ። አስተዳዳሪው ስለሚያስመርቁት የተከዜ ዘብ ሰራዊት ተከዜን እየጠበቀ ነው፣ የራሳችን አሳልፈን አንሰጥም ከማለት የዘለለ በየሰዓቱ ለምን እንዳስፈለገ ግን ያሉት ነገር የለም። አስተዳዳሪው ስለ ዞኑ ሲናገሩ በጽሁፋቸው መግቢያ ላይ የአማራ ብሔራዊ ክልላዊ መንግስት የሰቲት ሁመራ ዞን ብለው ከማስፈር ባለፈ ለዞኑ እውቅና ስላልሰጠውና በህዝብ ተወካዮች ምክር ቤት ስላላጸደቀው የፌዴራል መንግስት ግን ያሉት ነገር የለም። ዛሬም ላይ ዞኑን በውስጥ ገቢና ከፌዴራል ከክልል መንግስት እየለመኑ እያስተዳደሩ ባሉበት ሁኔታ ነው። የዞኑ አስተዳዳሪ አሸተደምለው ይህንን እያሉ ያሉትኝ የሰቲት ኩመራ ዞን ሁለንተናዊ የሰራዊት ስልጠና ከማድረግና ከማሰልጠን ከማዘጋጀት የዘለለ የብልጽግናው መንግስት ለወልቃይት የአማራ ማንነት ማረጋገጫ ሰነድ እንዲሰጥ በህግ አግባብ ግፊት እያደረጉ አለመሆኑ ሌላ አጠያያቂ ጉዳይ ነው። ዞኑ ማረጋገጫ የሌለው ጊዜያዊ ፖለቲካ ብቻ የሆነ አስተዳደርም ሆኗለኝ። ይህ ኢትዮ ማለዳ ነው።